እንግዲህ ስለ ባዩሽ ፖሊሶቹ ምን እያደረጉ ይገኛሉ? ስለ ባዮሽ ያደረገችውን ወንጀል ለማጣራት ቀጥታ ወይዘሮ ሜላት ቤት ሄዱ። እንዲሁም ሜሮን አብረው እስር ቤት ቢሆኑም ወንጀሏን አሳልፋ እንደምታጋልጣት እስከ ዛሬ ድረስ የሰራችውን ወንጀል ለፖሊስ ዘርዝራ እንደምትናገር ለባዮሽ ሜሮን ነገረቻት። ይሄን ጊዜ በንዴት ተነሳስታ ወይዘሮ ባዩሽ ሜሮንን ሴት ጣርጋ ያዘቻት። ሜሮንም እንደፈለግሽ ማረግ ትችያለሽ፣ በዚህ ተነሳስቼ ወይም ፈርቼ ያንችን ወንጀል አላጥፋፋም በማለትም መለሰችላት። ቀጠለችና ፖሊሶቹ ሜሮንን ሲጠሯት፣ ሚሮን አሁን ጓደኛዬን እርግብን በፍጹም አሳልፌ አልሰጥም በማለትም በልቦ ያዘች። ፖሊሶቹ ስለ እርግብ አጣሯት። ሜሮንም በፍጹም አልናገርም አለች። የወንጀል ተባባሪ እንደወንሺ ምን ያክል ቅጣት እንደሚቀበልም ታውቂያለሽ ብለው ሲጠይቋትም፣ እየፈለገ ቅጣት ይሆን ከዚህ ቀደም አሳልፌ ልሰጣት ስል ነው ባዩሽ እኔ ላይ ሽጉጥ ደቅና በገንዘብ ልትቀይራት ያልኳትን ጓደኛ የታይዘን እስር ቤት የገባ ነው አለች። ፖሊሶቹም በዛ ቢሏት በዚህ ሚሮን የእርግብን ወንጀል አሳልፋ ላለመስጠት ተከራከረች። ከዛም ፖሊሶቹ ሂጂ ማረሚያ ቤት ቆይ በማለትም ወደ ማረሚያ ቤት ላኳት። ሚሮን የዚህን ጊዜ በሩን ከፍታ ስትገባ ባዩሽ ጠበቀቻት። ፖሊሶቹም እርስ በርሳቸው ተመካከሩ። እሱም የተመካከሩት ምንድን ነው? ሰላም ውድና የተከበራችሁ የቢኒ ዳና ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኖላዊ ቀጣይ ፓርት ይዘመተናል። መተናል እንግዲህ ዛሬ የወይዘሮ ባዩሽ ወንጀል ወጥቶ እሷ እስር ቤት ትቆያለች ወይስ ሳትቆይም የሚለውን አብረን የምናየው ይሆናል። ስለ ወይዘሮ ባዩሽ ሜሮን የጓደኛዋን እርግብን እያንዳንዱ ወንጀል አሳልፋ መስጠት አልፈለገችም። ፖሊሶቹ አጣርተው ሲጠይቋት እሷም ለመናገር ፍቃደኛ አይደለችም። ለጓደኛዬ ታማኝ በመሆኔ ወይም ደግሞ አሳልፌ ባለመስጠቴ የምትቀጡኝን ቅጣት እጠብቃለሁ በማለትም ለፖሊሶቹ መልሷን ሰጠች። እንድታስቢበት ጊዜ እንሰጠሻለን ብለው ወደ ማረሚያ ቤት መለሷት። የማረሚያውን ቤት በሩን ከፍታ ስትገባ ባዩሽ በጥያቄ አፋጠጠቻት ሜሮንን ሜሮንም እርግብን አሳልፈች ስጭን ያለችበትን ቦታ እያሉ ነው አለቻት። እና አሳልፈች ልሰጫን ነው ስትልም፣ አው ለምን አለች። እዩልሽ እርግብን አሳልፈሽ ከሰጠሻት አለቀለኝ እኔ። ምክንያቱም እርግብ ፖሊስ በጣም ትፈራለች። እናም የሌለ ያለውን ነገር ዘበራርቃ እኔ እርሜልኬን ከዚህ ከእስር ቤት እንዳልወጣ ነው የምታደርገኝ አለቻት። ኦ ታዲያ እኔስ የምፈልገው ይሄን አይደል እንዴ? ልጅቷ እንደዛ ከሆነ ልጅቷ አሳልፍ ያአልሰጥም ብዬ ለፖሊሶቹ ቃል ገብቼ ነበረ። ስለዚህ አሁን ይህንን ነው የምፈልገው ስትላትም ምን ባንቺ ምክንያት እዚህ እስር ቤት መገኘት የንረስተሽ ሆኖ እንደ አለቻት። አይውልሽ በእኔ ምክንያት ምንም አሉንሽ እስር ቤት እንዳትገቢ ገንዘብ ስጭኝ አልኩሽ እንጂ ሽጉጥ ይዘሽ መተሽ ደቅን ይብኛል አላልኩሽም። ከአሁን ጀምረሽ በአንቺ ምክንያት ነው እያልሽ እንዳትጠይቅኝ እንዳትናገሪ ብላ ሜሮን አስጠነቀቀቻት። ግን ባዩሽ ንደቷን ሆን አልችል ብላ ሜሮንን ጉሮሮዋን አነቀቻት። ፖሊሶቹ ማረቢያ ቤት ከመግባታቸው በፊት የወይዘሮ ባዩሽ ጠበቃ መጥቶ አናገራት። እሱም እንደ እሷ ወንጀልና የወይዘሮ ሜላትን ድርጅት እኩል እንዳይፎካከራቸው ውድቀት የሚጠርሰው ነበረ። እሱንም እንግዲህ አሁን ታስፈልገኛለህ ድረስልኝ። እኔ ከእስር ቤት ካልወጣው እመነኝ፣ አንተን በቅርቡ ትከተለኛለህ። ስለዚህ እኔ አሁን እርግብን ሜሮን ልታስይዛትና ፖሊሶቹን ይዛ ልትሄድ ነው። እናም ፖሊሶቹ ይዘዋት ሄዱ ማለት አንተም እኔም አለቀልን ማለት ነው። እርግብ ሁሉንም ነገር ዝርግፉ አድርጋ ትናገራለች፣ በማለትም ለሰውየው ባዩሽ ነገረችው። እና ምን ላድርግ ሲልም፣ እርግብን ቀድመህ ፖሊሶቹ ከተመያዛቸው በፊት አስወግዳት አለችው። እሱም እየሮጠ ወደ እርግብ ሄደ። ፖሊሶቹ ሜሮንን ድጋሜ ሲጠሯት፣ በፍጹም አይሆንም፣ አትሄድም፣ ለምን እንደምትጠሪያት ካልነገርሽ ብላ ከፖሊሷ ጋር ድርድር ያዘይ ባዩሽ። ከዛም ፖሊሲቷ ምንነሽ ነው አንቺ በቃ ትፈለጋለች። ለምን እንደፈለግሻት ካልነገርሽ ከዚህ አትወጣም፣ በማለትም የሜሮውን ነገር እንቃርጋ ያዘች ወይዘሮ ዋዩሽ ከዛም ፖሊሷ ምን እያልሽ ነው? ልቀቂ፣ የህግ አባል መሆኔን እንዳትረሽ አለቻት። እና ብትወኝ ምን አገባኝ ለምን እንደምትወስጃ ካልነገርሽኝ የመጣ ይመጣል አለች። በቃ ታያት፣ እዩልሽ እርግብን አሳልፌ ከሰጠዋት ፖሊሶቹን እሷ እዚሁ እንደምትቀር ስለምታቅ ነው አለች ለፖሊሷ። ምን ለምትነግሪያት አለች። በቃ ስትጋደሉ ማየት የለብኝም በማለትም ሚሮን ቀጠለች። ሌላው ነገር እንግዲህ ወይዘሮ ሜላት አሁን ምንድን ነው ፖሊሶቹ እቤቷ ድረሰተት ብለው ሄደው ጠየቋት። ወይዘሮ ሜላት የመለሰችው መልስ እርግብ ጥሩ ልጅ ናት ምንም ጥሩ ነገር ቤቴ ባታሳልፍም ልጄ መስላ መታ ልቤን ብትሰብረውም ግን ደግሞ ያን ያክል ጉዳት አላደረሰችም እና መልካም ናት ባልልም፣ መጥፎ ናት ማለት አይደለም አለች። ይህንን ያለችው ወይዘሮ ሜላት ሀና ልጇ እንዳትቀየማትና እንዳታዝንባት ነው። ምክንያቱም ሀና በጣም የምትወዳቸው ተምቹንና እንዲሁም ደግሞ ጆሮን ማጣት እንደማትፈልግ ለሜላት ነግራት አለች። ስለዚህ እርግብን አሳስሬ እኔ እንትን ማለት የለብኝም፣ ልጅህ ማሳዘን የለብኝም። ስለ እርግብ ጥሩ ነገር ማውራትና መመለስ ነበረብኝ፣ አለች ወይዘሮ ሜላት። ሌላው እንግዲህ አሁን የባዮች ጠበቃ ቀጥታ እርግብን እያፈላለገ ይገኛል። እናም ፈልጎ ፈልጎ ሲያገኛት እርግብን ለማሰናበት ቁርጠኛ ሆኖ ሄደ። እቤቷም ዘው ብሎ ገብቶ እርግብ ላይ ሽጉጡን ደቀነ። ቀጠለች ና እርግብ ተንበርክካ እባክህን እያለች መለመን ጀመረች። ሌላው አሁን ጆሮ በሃና በጣም ተናዷል። ሰላምን ደውሎ ቀጥሮ ምንድን ነው የተፈጠረው? አሀና ከሆነ ልጅ ጋር ስታወራ ቀይ ቀጠን ያለ አጠር ያለ አላት። በጣም ፍሬዝ ሲላትም እሱማ አለችው እሱ ምን? አንተ ምን ፈልገህ ነው? ለምን ልጠይቅህ ይቻላል? ስትለውም ማለቴ፣ ምንድን ነው ግንኙነታቸው? ሲላትም የትምህርት ቤት ጓደኛችን ነው በቃ አለችው። እና ሀናን ይወዳታል አላት? አዎ በጣም ይወዳታል። እሽ እሷስ ትወደዋለች? እንደዛ አይመስልም። አይመስልም ማለት ይመስልሃል? ስትለው ይመስልሃል ማለት ሲላትም፣ አዎ በጣም ትወደዋለች ስትለው በጣም ያሳዝናል። አሁን ባገኘችው እኛን ቀይራኛለች አለ። አንተ ሀናን በጣም እንደምትወዳት አውቃለሁ ስትልም ማን ነገረሽ ሲላት፣ እንዴ ባለፈ እንደምትወዳት በሀና ከመጣችሁ ጨርሳችኋለሁ ብለህ እኮ ነግረኸኛል አለችው። በቃ ታያት ብሎ ታናዶ ጥሏት ሄደ። ሀና የእዝራ ነገር በጣም ግራጋብቷታል እዝራን ታፈቅረዋለች ግን ደግሞ ፍቅሩን ልትቀበል አልቻለችም። እናም ግራ ገብቷታል። ሰላም፣ እባክሽን ተረጋጊ፣ እንደምትወጂው አውቃለሁ። እንዴ ወድጆ አለው እንዴ አለች ሀና መልሳ። እስኪ ለዛም ነው በራስሽ እንድትወሰኝ ብዬ የተውኩሽ። ድብና አርገሽ ነው ወደርሾ አለቻት። ግራ ተጋባች ሀኒቾ። ሌላው አቶ ኖላዊ እንግዲህ ምግብ አቅርበው እየበሉ እያለ ጆሮ ሄደ ። ጆሮ ሲሄድም እጁን ሳይታጠብ ለመቅረብ ሲሞክር፣ ታጠብ ሲሉትም እኔ ከታጠብኩ አይመችኝም በማለትም እየተሳሳቁ ያንን ምግብ ሁለቴ እንደጎረሰ ሀና አባቷ ኖላዊ ቤት መጣች። እሷን ሲያይ በጣም ተናደደ። ና ከሚበላው ምግብ ተነስቶ ፍራሹ ላይ ቁጭ አለ ጆሮ። እንዴ አበላም እንዴ አሉት ኖላዊ። አንቺውም ቀጠለች ና አረ በለው ስነ ስርዓት ሰው ማክበር ተጀምሯል ማለት ነው፣ ለእኔን የተነሳ ልኝ አለች ሀናን ግን ተናዶባታል። ከዛም ቀጠለና በቃ እኔ ብሄድ ይሻላል አለ አቶ ኖላዊንም። እንዴ ምንድን ነው ምግብ ሳት በላ እንደገና ሁለቴ እኮ ነው የጎረስከው እያሉት በሩን ዘግቶ ሄደ። ይሄኔ ሀና ምን ሆኖ አባዬ ስትልም እኔንጃ አሏት ሰክሮ ነበር እንዴ ማለቴ ማታ ጠጥቶ መጥቷል ስትል አረ በጭራሽ ጓደኛውን ሲፈልግ ነው ቲንከራተት ውሎ የመጣ ሲላትም አባቷ እንዴ ለም ጠየቅሽኝ እህ ምናልባት ልቡን አውልጣጥውሉ ከሆነ ብዬ ነው አይ እሱ አልጠጣም በቃ ተከትዬ የሆነውን ነገር መጠየቅ አለብኝ አለች ሀና ከርዛ እርሱም እየበረረች ዳ ስትጠይቀው አናተኝ በቃ እኔ እንደዛ አትመስኝም ነበር በጣም ራስ ወዳድ ነሽ እኛን አሁን ባገኘሻቸው ሰዎች እኛን ቀይረሽናል በጣም ያሳዝናል አላት እንዴ አሴር ምን እያልክ ነው እንዴት እንደዛ ልትለቻልክ አለችው እሱ ግን በቃተኝ ከገባሽ ራስሽን እንደዛ እያልሽ አታታልኝ በቃተኝ ለአንቺ ምን ያክል ቦታ እንዳላቸው የሚጨነቁልሽን ሰዎች በአዲስ ሰው ቀይረሻል። ኦኬ እዋክሽተኝ ብሎ ጥሏት ሄደ። እሃና የመጨረሻ አዘነችም አለቀሰችም። ሌላው የእርግብ እጣ ፈንታ ወደፊት ምንድን ነው? እርግብ በሚያሳዝን ሁኔታ አሁን ልቧ ተሰብሯል። ምክንያቱም ባዩሽ አስወግዳት ብላ አክስቷ የላከችባት ሰው እሷን ከዚች ዓለም ሊያሰናብታት በድንገት እቤቷ ገባ። እሷም ተንበርክካ መለመንና መማጸን ጀመረች። ሰውዬው ግን የራሱን ጥቅም ለማስቀደም ሲል እሷን ለማስወገድ በተነሳሳበት ሰዓት ፖሊሶቹ በወይዘሮ ሚላት ጥቆማ ምክንያት ዘው ብለው እርግብ ሳት ሞትም ደረሱላት። ቻናሉን ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። በየቀኑ አዳዲስና ውብ ማራኪ ፔጆችን ይዘን እንመጣለን። ከቪዲዮችን ጋር መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።